ጤና ይስጥልኝ የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀንላችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር እኔ መቤቱ ነኛ አብሬያች ቆይታ አድርጋለሁ። አብራችሁ ኑኑ። የመልካም አስተዳደር ችግሮችን መፍታት ሰላምን ለማረጋገጥ እንደሚያግዝ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት አስታወቀ። አገልግሎት አሰጣጥን በማሻሻል ብልሹ አሰራርን በማስወገድ ከተማይን እክስ አለው በሚል መሪ ሀሳብ በጎንደር ከተማ ውይይት ተካሂዷል። አገኘው አባው ተጨማሪ አለው። አገልግሎት አሰጣጥን በማሻሻልና ብልሹ አሰራርን በማስወገድ ከተማዬን እክሳለሁ በሚል መሪ ሀሳብ ከክፍለ ከተማና ከመምሪያ ቡድን መሪዎችና አመራሮች ጋር በጎንደር ከተማ ውይይት ተካሂዷል። የከተማውን አገልግሎት አሰጣጥ በተመለከተ የጎንደር ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ተስፋ መኮንን በዳሳዊ ጽሁፍ ጉዳዩን አመላክተዋል። መምሪያዎችና ክፍለ ከተማዎችን በድንገተኛ ጉብኝት ለማረጋገጥ ሲሞከር አብዛኛው ሰራተኛ አሳማኝ ባልሆነ ምክንያት ቢሮ አልተገኘም። ስለዚህ በአግባብ የሚያገለግሉ በሰዓት የሚገቡና የሚወጡ ብልሹ አሰራርን የተጠየፉና የሀሳብ ጥራት ያላቸው አገልጋዮችን ማብዛት ከሁላችንም ይጠበቃል። የውይይቱ ተሳታፊ የመንግስት ሰራተኞች በበኩላቸው አገልግሎት አሰጣጡ ህዝቡ በሚፈልገው መልኩ እየተሰጠ አለመሆኑን አንስተው በቀጣይ በአግባቡ ለማገልገል ዝግጁ መሆናቸውን ጠቅሰዋል። የአገልግሎት አሰጣጡ በመንግስት ተቋማት በኩል አርኪ አይደሉም፣ መስተካከል የሚገባቸው ጉዳዮች በርካታ ነገሮች አሉ የሚል ነው። ይህም ደግሞ በውይይታችን በስፋት አንስተናቸዋል። ሙያተኞች ሰዓታቸውን አክብረው በሰዓት እየሰሩ ህብረተሰቡን የሚያገለግሉ እንዳሉ ሁሉ ደግሞ በአብዛኛው ግን የማያገለግሉ ትክክለኛ፣ ህዝቡን እያገለገልነ ነው ብዬ አላስብም። ህዝቡ ቢያማረር ትክክል ነው። እኔ ለራሴ ለማገልገል ዝግጁ ነኝ ብዬ ነው የማስበው። የመንግስት ሰራተኞች ለህዝብ ተገቢውን አገልግሎት እንዲሰጡ ኑሯቸውን የሚያቀሉና ሌሎች ያሉባቸው ችግሮች እንዲፈቱ ጠይቀዋል። ኑሮ ውድነት አለ የትራንስፖርት ችግር አለ። ኑሮውን ማስተካከል የሚችሉ ጉዳዮች ላይ አበክሮ መስራት፣ ምርትና ምርታማነት የሚያድግበትን መንገድ ላይ አተኩሮ መስራት፣ ከተማ አስተዳደሩ ላይም ሰራተኛው ያነሳው ችግር አለ። ያን ችግር ደግሞ ሁሉ በአንድ ጀንበር ባይቀረፍም በሂደት ይቀረፋል ብዬ አስባለሁ። የመንግስት ሰራተኞች የጊዜ አጠቃቀም ክፍተት በመኖሩ አገልግሎት የሚፈልጉ ተገልጋዮች በተገቢው መንገድ ምላሽ እያገኙ ካለመሆናቸውም በላይ ብልሹ አሰራርም እንደሚስተዋልና መስተካከል እንደሚገባው የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኘው ተናግረዋል። ከተማ አስተዳደሩ ለመንግስት ሰራተኞች ምቹ ሁኔታዎችን ለመፍጠር እንደሚሰራም ጠቅሰዋል። ከኑሮ ውድነት አኳያ እሱም በሚመጥን ስራ መንግስት ሰራተኛውን ከመደገፍ አኳያ የተነሱ ጉዳዮች አሉ። ከቤት ችግር የተነሳለ በተለይ ፕላኖች አሉ። በማህበር የሚወሰዷቸውን ቤቶች እየሰራን አደለም፣ ምክንያቱም ፕላኑ ጂፕላስ ቱ ጂፕላስ ስሪ ነው የሚያሳየውና ሰርተን በአቅማችን ምንገባበት ቤት ያስፈልገናል፣ የብድር አገልግሎት ተጠቃሚ መሆን አለብን የሚሉት ችግር ፈቺ ለመሆን በጋራ የተግባባንበት ነው። አገልግሎት አሰጣጥን ቀልጣፋና ፈጣን ማድረግ፣ ልማትና ሰላምን ማረጋገጥ መሆኑን የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ ገልጸዋል። ጎንደር ከተማ ላይ ያለ የመልካም አስተዳደር እና የብልሹ አሰራር በብዙ ቢፈታ የገጠመን የሰላም ስብራት መጠገም ብቻም ሳይሆን የዜጎችን ደህንነት ማስጠበቅ እንችላለን። አገልግሎት አሰጣጡን ማስተካከል ለቀጣይ የልማት ስራዎች በር ከፋጭ መሆኑንም አቶ ይርጋ ጠቅሰዋል። አሁን የመጡ ትልልቅ ፕሮጀክቶች አሉ፣ ትልልቅ ልማቶች አሉ። እነሱ እንዲጠናቀቁ ትልቅ አጋዥ እንሁን። ከተጠናቀቁ በኋላ ደግሞ ሌሎች እድሎች እንዲመጡ አስቻይ ሁኔታ እንፍጠር። ያ ሲሆን ነው ጎንደር አደገ፣ ልማት መጣ ተረጋገጠ የምንለው ማለት ነው። አገልግሎት አሰጣጥን ለማሻሻል በየደረጃው ከሚገኙ ባለሙያዎችና አመራሮች ጋር ውይይቶችን በማካሄድ ተጨባጭ ለውጥ ለማምጣት ይሰራል ተብሏል። የዞኑን ሰላም በራስ አቅም ለማጽናት የሚያስችል ወታደራዊ ስልጠና ማግኘታቸውን የወልቃይት ጠገዴ ሰቲት ሁመራ ዞን አመራሮች ተናገሩ። ከፍተኛና መካከለኛ አመራሮቹ ሲወስዱ የነበረው ወታደራዊ ስልጠና አጠናቅቀው ተመርቀዋል። አምሳሉ አሞኘ ዝርዝር ዘገባ አለው። የወልቃይት ጠገድ ሰቲት ሁመራ ዞን አስተዳደር የዞኑን ሰላም ለማጽናት ያስችል ዘንድ በተለያዩ ጊዜያት ለጸጥታ መዋቅሩ የአቅም ማጎልበቻ ስልጠና ሲሰጥ ቆይቷል። ከሰሞኑ ደግሞ በዞኑ በሚገኙ ሁሉም ወረዳዎችና ከተማ አስተዳደሮች የሚገኙ ከፍተኛና መካከለኛ አመራሮች ሲወስዱት የነበረውን ወታደራዊ ስልጠና አጠናቀው ተመርቀዋል። ስልጠናው ራስን ለመገንዘብና አቅምን ለይቶ ለመጠቀም ጉልበት ፈጥሯል ሲሉ የዞኑ ዋና አስተዳዳሪና የዕለቱ ተመራቂ አቶ አሸተደምለው ተናግረዋል። ከሰሞኑ በየደረጃው ያለውን አመራራችን የወሰደው የተከዘ ዘብ ስልጠና አእምራዊ ማጎልበቻ ክፍሉ ራሱን የመገንዘብ አቅምን የማወቅ ጸጋና በረከትን ለይቶ የመጠቀም የሐሳብ እና የተግባር ጉልበት መፍጠሪያ መድረክ እንዲሆን ተደርጓል። ትግላችን ራስን የመሆን ክቡር የማንነት ትግል ነው። የራስን ዕድል በራስ የመወሰን አማራነትን የማስከበር ትግል ነው። ነገር ግን ይህን ዘላቂ የሕግ አሸናፊነት የሚያበቃን ሰላማዊ የትግል መንገድ አልቀበልም ብለው ዳግም ለወረራ ተከዜን የሚሻገር ወራሪን የምናሳፍርበት የጸረ ወረራ ትግላችን መመከቻ ነው። ዘላቂ ነጻነትንና ሰላምን የማረጋገጥ ኃላፊነትን ለመወጣት ታስቦ የተሰጠው ስልጠና በስኬት መጠናቀቁንም አቶ አሸተ ገልጸዋል። የሀሳብ ትጥቁም ሆነ የብረት ትጥቁ በአግባብና በሙሉ የኃላፊነት ስሜት እየተመራ በመሆኑ በየደረጃው ለሚገኘው አመራራችን በተከዜ ዘብ ተልዕኮ አመራር እና የዘላቂ ነጻነት ማረጋገጥ ታሪካዊ ኃላፊነት ዙሪያ ለሳምንታት ሲሰጥ የቆየው ስልጠና ስኬታማ በሆነ መንገድ ተጠናቋል። ነጻነት ማግስት ማህበረሰቡ በራሱ ልጆች እየተመራ ነው ያሉት የዞኑ ምክትል አስተዳዳሪና ሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ስልጠናው ማህበረሰቡን በብቃት ለመምራት የሚያስችል አቅም መፍጠሩን አስረድተዋል። በራሳችን ልጆች በራሳችን ተወላጆች የፖለቲካ ስልጣኑም የኢኮኖሚውም ሁሉም ነገር ከቀበሌ እስከ ዞን ያለው ስልጣን ይዘናል፣ እያስተዳደርን ነው። እንከተላችሁ የሚል መሪ ሳይሆን ተከተሉን የሚል መሪ ማፍራት ይገባናል። አገር ከመሬት ወርደ በእውነት ስንመራ ነው ህዝቡ የሚከተለው። አካባቢያችንን ሰላም እናደርገው ህግን፣ ምናስከብር ስልጠናው የዞኑን ሰላም ለማረጋገጥ ሚናው ከፍተኛ መሆኑን ከተመራቂ አመራሮች መካከል የማይካድራ ከተማ አስተዳደር ገቢዎች ጽህፈት ቤት ኃላፊ ወይዘሮ ደብሬ ግርማይና የዞኑ ንግድና ገበያ ልማት መምሪያ ኃላፊ አቶ ፍስሃ ሃጎስ ተናግረዋል። በአካላውም ይሁን በስነ ልቦናው ተቀርጸን ወጣንበት ቆንጆ የሆነ ስልጠና ነው ያገኘነው ማለት ነው። ህዝባችን በዲሲፕሊን እንድንማራው ከታች እስከ ላይ በመዋቅር እንድንማራው ው። ስልጠና ጠቅሞናል። በጣም ወሳኝ ስልጠና ነው። ከውስጥም ከውጭም ለሚገጥመን ፈጠና ራሳችን ለመከላከልና ለመመከት፣ አካባቢያችን ወይም ዞናችን ፍጹም ሰላማዊ ለማድረግ አጠቃላይ ህገወጥ ተግባራት ላይ የሚሰማሩ አካላትን ህግ ለማስከበር ከታጣቂዎቻችን በፊት እኛ እንደ መሪ ፊት ሆነን መርተን አካባቢያችን ሰላም ለማድረግ ነው ትልቁ ዓላማው። ያን ለማድረግ ደግሞ ቆርጠን ተነስተናል። የወልቃይት ጠገዴ ሰቲት ሁመራ ዞን ማህበረሰብ ራሱን በራሱ እንዲያስተዳድርና እንዲያደራጅ መንግስት እያደረገው ላለው ትብብርና ድጋፍ ኮሎኔል ደመቀ ምስጋናቸውን አቅርበዋል። መተሳሰብና መረዳዳት እንዲዳብር ህዝበ ክርስቲያኑ የኢየሱስ ክርስቶስን ፈለግ ሊከተል እንደሚገባ የሃይማኖት አባቶች አሳሰቡ። በጾም ወቅት የተጀመሩ መልካም ተግባራትን ከጾም በኋላ ማጠናክረው እንዲቀጥሉ በጎንደር ከተማ የሚገኙ የኦርቶዶክስ እምነት ተከታዮች ተናግረዋል። አዲስ አለማየሁ ዝርዝሩን ይነግረናል። ኢየሱስ ክርስቶስ ለሰዎች ድህነት ሲል መከራ ስቃይና እንግልት ደርሶበታል። ለሰዎች ድህነት ሲልም ራሱን አሳልፎ ሰጥቷል። በተለይ ህዝበ ክርስቲያኑ ኢየሱስ ክርስቶስ ምን መማር አለበት ስንል በቅራኔው መድኃኒዓለም እንዲሁም በሀገረ ሰላም ቅድስት ኪዳነ ምሕረት ቤተ ክርስቲያን አገልጋይ የሆኑትን ቄስ ወልደ ጊዮርጊስ ያለውን ጠይቀን ተከታዩን ብለውናል። ምእመናን አሁንም ቢሆን ከክርስቶስ የሚማሩት ራሱን ዝቅ አድርጎ ለሰው ልጆች ድህነት መሳየት እንደከፈለ ምእመናን ደግሞ ካላቸው ቆርሰው በመስጠት እንዲሁም ደግሞ የቤተ ክርስቲያንን ችግር በሚችሉት መጠን በማገዝ ቤተክርስቲያን በመስራት ሊሆን ይችላል። ምእመናን ይህን በጾሙ ያካበቱትን ምግባር ይዘው መቀጠል አለባቸው ማለት ነው። መከራውን መምስለን በቤተ ክርስቲያን እንዲሁም በስግደት በጾም በጸሎት እንደሰነበት ነው ሁሉ በደስታችን ወቅትም ያዘኑትን፣ የተከዙትን ልናስደስት ይጠበቅ ብናል። ቅድስት ኪዳነ ምሕረት ቤተ ክርስቲያን ያገኘ ናቸው። የእምነቱ ተከታዮችም ጾምን በተለይ በመተጋገዝ በመተሳሰብ እያሳለፉት እንደሆነ ነው የነገሩን። ከጾም በኋላም ቢሆንም ለሌሎች አሪያ በመሆን አጠናክረው እንደሚቀጥሉ ነግረውናል። ከኢየሱስ ክርስቶስ ብዙ ነው የምንማረው። ምሕረትንና ይቅርታን ተምረን ጾም እንጾማለን። በጾም ብቻ ሳይሆን በሁሉም ቀናት ቤተ ክርስቲያን ሄደ ባለንበት ሰዓት ቤተ ክርስቲያን እየሄድን የፈጣሪ ሕገጋትን ሳንተላለፍ እንግዲህ ወደዚች ምድር መጥቼ እስከምመለስባት ቀን እንደዛ አስባለሁ። ግርፋት የተገረፈ ለአዳም ልጅ ብሎ የተገረፈው ነው። አሁን ደግሞ የእሱን እያሰብነን ነው። ጾሙንም ስግደቱንም እችን አምስቷን ቀን የምንሰግደውና የምንጾመው ማለት ነው። በጾሙ ብቻ አይደለም፣ እግዚአብሔር ጌታችን ኢየሱስ ክርስቶስ የምናስታውሰው ሁሌም ነው። በቃ አንተ ክርስቲያን በሆን በክርስቲያን ባለህበት የግድ መጽናት አለብህ። የጎንደር ዩኒቨርሲቲ አንድ ማዕከል አገልግሎት ጾታዊ ጥቃት ለደረሰባቸው ወገኖች የሕክምናና የስነ ልቦና ድጋፍ እያደረገ መሆኑን ገለጸ። ዩኒቨርሲቲው በሚያከናውነው የማህበረሰብ አገልግሎት ጉዳት የደረሰባቸው ግለሰቦችን ተገቢውን ፍትህ እንዲያገኙ እየሰራ ነውም ተብሏል። ደስታ ካሳ ተጨማሪው ይነግረናል። ፆታን መሰረት ባደረገ ጥቃት ተጎጂ የሆኑ በርካታ ሴቶች ለአካላዊና ስነ ልቦናዊ ጉዳት ሲዳረጉ ይታያሉ። ገና የወጣትነት እድሜ ክልል ላይ የምትገኘውና ና ለጊዜው ስሟን መግለጽ ያልፈለገችው ባለታሪካችን በህይወት መንገድ ውስጥ ከቤተሰቦቿ ተለይታ በሰው ቤት ተቀጥራ ትሰራ እንደነበር ነግራናለች። ይሁን እንጂ በአንድ አጋጣሚ ያመነችውና ና ጾታዊ ጥቃትም ያደርስብኛል ብላ ባላመነችው ስራ አገናኝ ግለሰብ ወይም ደላላ ጾታዊ ጥቃት እንደደረሰባት አጫውታናለች። ስራ ከሰው ቤት ስራ እየሰራ ነበር እና ጥቃቱ ደረሰብኝ ደለ ላይ ነው እና ዝም ብሎ የሆነ ታራ ነገር አልኮ አሽፎ የምናምን ነገር ደለ ላይ እንደዚህ የተጫወተብኝ፣ እዛ ደፈረኝ። ሲደፍረኝ በቃ ማንነት የማላውቅ ምንም የማላውቅ

የጎንደር ዩኒቨርሲቲ በተቋቋመበት አካባቢ ማህበረሰቡን በማገልገል በኩል የራሱን ኃላፊነት እየተወጣ እንደሚገኝ የአጠቃላይ ስፔሻላይዝ ሆስፒታሉ ሜዲካል ዳይሬክተር ዶክተር መኳን ተመለሰ ተናግረዋል። የዩኒቨርሲቲው አንድ ማዕከል አገልግሎትም ጾታዊ ጥቃት ለደረሰባቸው ወገኖች የሕክምናና የስነ ልቦና ምክር እንዲያገኙ ከማድረግ ባሻገር ተጎጂዎች ፍትህ እንዲያገኙ እየሰራ መሆኑን ሜዲካል ዳይሬክተሩ ገልጸዋል። ሁሉንም አቀፍ የሆነ አገልግሎት በተለይ በሕክምናው ዘርፍ ደግሞ የማፀንና ፅን ስፔሻሊስት ሐኪም፣ ጠቅላላ ሐኪሞች፣ ሚድዋይፎች፣ ነርሶች ከዛም ባለፈ ክሊኒካል ሳይኮሎጂስቶች የምንላቸው አሉ። በተለይ ፆታዊ ጥቃት የደረሰባቸው እናቶች፣ እህቶች፣ ሴቶች፣ ወንድሞች እዚህ ከመጡ በኋላ አገልግሎቱ ምልኡ እንዲሆን የአምሮ ጤና መቃወስም እንዳይኖራቸው እሱን ሕክምና ያገኛሉ። በማዕከል ውስጥ ጉዳት የደረሰባቸው ወገኖችን ፈጣን አገልግሎት ለመስጠት ያስችል ዘንድ የህክምና ባለሙያዎች የፍትህ አካላትና የስነልቦና ቦና ባለሙያዎች በጥምረት እየሰሩ ይገኛሉ። በዚህም ተጎጂዎች ከደረሰባቸው ጉዳት እንዲያገግሙ ከማድረግ ባሻገር ድርጊት ተፈጻሚዎች ተገቢውን የህግ ርምት እንዲያገኙ የሚያስችል መሆኑ ተነግረዋል። ሀካሚዎች ብዙ ጊዜ ጥቃት የደረሰባቸው ናቸው ከመደፈር ጋራ ማለት ነው እና እነሱን የምክር አገልግሎት እንሰጣለን ምክር አገልግሎት ቴራፒም ጭምር ማለት ነው። ዩኒቨርሲቲው ትኩረት ሰጥቶም እየተሰራበት እና ይህን ሁኔታ ስላመቻቸ ነው ውጤታማነቱ እንጂ ከአሁን በፊት እኮ ዛሬ ነገም እየተባሉ በህክምና ልጃችን እንዲተጎድታ ተብሎም እዚህ ግን ተቀብሎ እንክብካቤው እየተደረገን ነው ውጤታማ። አሁን ሰው ራሱ እየሰማው እየቀረበ እየመጣ ነው። እስካሁን በጣም ከባድ ነበር። አሁን ግን ሙሉ እንትኑ እነዚህ ነው የሚሆንልን ማለት ካርድ እንኳን እንትን ስንል እኛ እንቸገር ቅድሚያ ነው የሚሰጠና ዛ የህግ ክፍል ማለት ነው። እድሜ ምርመራምና የሚለው ነገር ሁሉ ስ ቅድኛ ለእኛ ነው የሚሰጠን በዚህ በምቹለ ስለዚህ ለእኛ ምቹ ነው ነው ጾታዊ ጥቃል ያደረሰባቸው ወገኖችና የቤተሰብ ምጣኔ አገልግሎት ለመስጠት በጎንደር ዩኒቨርሲቲ የተቋቋመቹ ክሊኒክ የተሻለ አገልግሎት ለመስጠት ያስችል ዘንድ ህንጻ ግንባታውን በማጠናቀቅና ባለሙያዎቹን በማሟላት የመካንነት ህክምና ለመስጠት በሂደት ላይ መሆኑን ከማዕከሉ ያገኘነው መረጃ ያሳያል። ይህ የተከበራችሁ ተመልካቾቻችን፣ አብራችሁን ስለቆያችሁ ከልብ እያመሰገንን አሚኮ ጎንደር ስቱዲዮ ለሰዓቱ ያዘጋጀንላችሁን ዘገባ እስካሁን ስትከታተሉትን የቆያችሁ ይመስል ነበር። ከዜናዎቹ ጋር የመቤቱን እኛው አብሬያችሁ ቆይታ አደረግኩ። ሰናይ ጊዜ።